የቻችሁ ሙ እያልኳቸው ነበር እኮ። ሰላሙ አሌይኩም ወረመቱላህ ወበረካቱ እንዴት ናችሁ? ጋናችሁ ወይ ያለሁት ሰላም ነኝ። ቡና እንጠጣ አሪቡ አራት ነን። ማታ እንግዲህ ያው ቡና ቁርስን ያዙ። ዋው ማሻ አላህ ነው እንትኑ ጭሱ ማሻ አላህ ተባረክ አልረሕማን፣ እንዴት እንደሚሸት አታዩም? በጣም ነው የሚጥመው። ሸተው እናተፈደሉ አሪቡ እናጠጡ። ሳዲቅ ክሽሆን ጣዕም አለው ስቀምሰው የምን ቴስት እንደገዛሽ አላቅም። ይሄ ምንድነው? እንትኑ ማነው የገዛው? ጭሱ፣ ሽታው ሽታ አይደለም እንደሚል ምን የጨመርሽበት? ለማን ነው የሚደውለው እሱ? ማን ያለው? አንድ ሰው አለ ይታየኛል፣ ግን ማን እንደሆነ ወላሁ አለም ማወቅ አልቻልኩም። እስኪ ኮሜንት አርጉ። ታዘብኩሽ፣ ሙኒራ ሐቢብቲ ሊጅ ትታዘቢኛለሽ ታዲያ፣ ሐቢብቲ ተፈደሊ ተፈደሊ። አሁን ቡና አፍልተናል? ለይ ቡና ጠጪ አዩ የቡና ቁርስ ያጂ ተፈደለ። ስለማን ሀቢቤ አንቺ ወሬ ነሽወሬ ነ ያው ቡና ተፈልቷል አሁን፣ ነይ መምጣት ከቻልሽ ወሬ ነው እንደ በተግባር እያየሽ መሰለኝ

ኢንተርኔት ተቋረጠ፣ መልሶ ገባ። ዜድ ዋጅሽ ገባ እኮ እግርሽ። አንቺ ማ አንቺ ብትገቢ ኖርማል ነው። አገራኔ እንዳታስገብኝ ብቻ። ምን ላይ ነሽ አንቺ? ቲክቶክ ላይ ይሄ ዝና ቤተሰቦይ ካጀባ አወል ጀባ ካጀባ ባያቾ አወል ጀባ ካጀባ ከዛ መራቂ ምንድን ነው የሚለው? አማኒ ማን ጀባ ሳዳት ጀባ ምንድን ነው የሚባለው? አማኒ ማን ጀባ በረካ ጀ አንጠፋብኝ። ምርቃ ነው በረካ ሁኚ፣ በረካ ሁኚ። ምንድን ነው የሚባለው ወይ ነው ረሳው? ወላይ ያሰብሽውናል ያሳካል፣ አይደለም በእኛ በገጠሩ ማለት ነው። እዱኖቹንም አላህ ይጠብቃቸው ልጆቹንም አላህ ይጠብቃቸው። እንግዲህ አዝመራውንም እንደው ምንድነው ያድርገው ይባላል። ለሰሚው እንደዛ ነው የሚመስለው።

አይ ሙዚቃ ዘምዘም እኔ እኮ ሙዚቃ ሊልም ይሆነ። ሱሌማን ተው፣ ግን ከሱ ሻንጣ ጋር ተፋታ ግን ይሻላል። ተው፣ ሞኒራ ነሽ ወይስ ሌላ ሰው? እዚህ ጋር አንድ እንትን አለች፣ አባሯት። ስታስጠላ ወይ አጥሪታን ወይራ እኮ የሚጨሰው በሀገራችን ዝንብ ለማጥፋት ማጥፋት ነው፣ ብዙ ጊዜ ሱሌማን። መልሰው፣ እንግዲህ በጎን ቲክቶከር አለ፣ በዚህ ዩቲበር አለ፣ ሁለቱም ተገናኝቶ ያው አለውና፣ ቡና ጠጣ፣ ና ቡና አንድ ሲኒ ቡና ለሁለት ነው የምትካፈሉት።

ወይ የበላቸው በላቸው። እንደገና ስኳር ትጨምርበታለች። ማሬ ዝም ዝም እኮ በአንድ ጆ ስልኳን ይዘህ በአንድ ጆ ነው ቡና እየቀዳች አላቸው። በዚህም ስልኳን እንትን ትላለች፣ በዚህም ቡና እንትን ትላለች።

ሰው ላይ በገባች ማለት ማንም ሰው እንዳያወራ። ዘሪ ወንድ ተናውረው በሉ ደህና ሁኑ። ቡናችን ይሄን የሚመስል ነበር። ቆይታችን ይሄን የሚመስል ነበር። ገባው አመሰግናለሁ ይሄ